ስ ሮ እያል እንግዲህ ውዶቼ አገሬ ልጆች ማለት ነው። ገበያው ለምን ሰውዬ ገበያን አልቀርጽላቸውም? በነገራችን ለዛሬ

ከሀዋይ ውጭ እንግዲህ ትዝታ ያለባችሁ ትዝታ ሀገር ስንሆን ማነው ከሀገር ውጭ ስንሆን ማለት ነው ማለቴ ነው እና እንግዲህ